ሰላም ጤና ይስጥልኝ፣ ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶችን ነው። ከእስር ቤት በየቀኑ በርካታ ሬሳ እንደሚወጣ ተጋለጠ። በመስጅድ ውስጥ ጥቃት ተፈጸመ። የመከላከያ ጦር አዛዦችም ተረሸኑ። የህዝብ ንቅናቄ ተካሄደ። ፋኖ ባየሩ ልድ ኮማንዶ ላይ እርምጃ ወሰደ። አዲስ ከንቲባም ተሾመላት አዋሳ። የትራምፕ ትእዛዝ ገቢራዊ ሆነ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። በመስጊድ ላይ ከፍተኛ ጥቃት ተፈጸመ፣ ሰዎችም ሞቱ። አማራ ክልል ደቡብ ዞን መካነ ሰላም ነው። ምሽት ሁለት ሰዓት የታጠቁ ኃይሎች በመስጊድ በመግባት ጥቃት መፈጸማቸው የተገለጸው በጥቃቱ ለአሻ ሰላት ከተሰባሰቡ ምዕመናን መካከል ኢማሙን ጨምሮ ከአምስት በላይ ሰዎች መገደላቸውና ከሶስት በላይ ሰዎች መቁሰላቸው ነው ከስፍራው የደረሱ መረጃዎች የገለጹት። እንደ መረጃ ምንጮቻችን ከሆነ የተጎጂዎቹ ቁጥር ከዚህ ሊጨምር እንደሚችልም ነው የተገለጸው። ለተፈጸመው ጥቃት በፋኖች በኩል እየተገለጸ ያለው እኛ ከከተማው ከወጣም በኋላ በመስጅድ ውስጥ በመግባት ይህንን ወንጀልና ተግባር የፈጽመው የመከላከያ ኃይል ነው ሲሉም ገልጠዋል። የደረሰበትን ሽንፈት መቋቋም ሲያቅተው በሃይማኖት በኩል ችግሮች ለመፍጠር እያደረገ ያለውን ጥረት አሁን ነቅተንበታል ሲሉ ነው ፋኖች የገለጹት። የአርባአምስተኛው ክፍለ ጦር ሰራዊት መካነ ሰላም ከተማ አራዳ መስጅድ ውስጥ ነው ደፈጣ በማድረግና የሃይማኖት አባቶች ከዚህ በፊት ችግር ስለተፈጠረ ዛሬ ሲከለክሏቸው ተኩስ በመክፈት ሰብረው በመግባት መስጅዱን እንደ ምሽግ ለመጠቀም የሞከሩ ቢሆንም የወገኖቹ ጉዳይ የሚያሳስበው የአማራ ፋኖ ብሔራዊ ኃይል ሰብረው በመውጣት አስገራሚ ኦፕሬሽን መስራታቸው ነው የተገለጸው። አገዛዙ አሁን ላይ ከፍተኛ የሆነ የሃይማኖት ግጭት በማስነሳት እያደረገ ያለው ጥረት የማይሳካ እንደሆነም ነው የተገለጹት። በፋኖስ ከፍተኛውን ተጋድሎ የሚያደርጉት የእስልምና እምነት ተከታዮች መሆናቸውን የዘነጉ ይመስል ዛሬም በተለይም ሃይማኖታዊ ግጭት ለመፍጠር እያደረጉ ያለውን ጥረት እግር በእግር እየተከታተልን እያከሸፍነው ነው ሲሉም ነው የገለጹት በመካነ ሰላም የተፈጠረው ጉዳይ በተመለከተ በተለይም ፋኖቹ ፈጥነው ባይደርሱ ኖሮ የከፋ ጉዳት ሊደርስ እንደሚችልም ነው የተገለጸው። በፋኖች አርበኛ ሁሴን ኦማር የንኩስ ሚካኤል ኮር ህዝብ ግንኙነት ማብራሪያ እንደሰጠው ከሆነ አርበኛ ደማሊ ሲመራቸው ከነበሩት ክፍለ ጦሮች መካከል ሸዋንግዛው ክፍለ ጦር ፋኖች፣ ሼህ ሁሴን ጅብሪል ክፍለ ጦር ፋኖች ከፍተኛ ቁጥር ያላቸው የእስልምና እምነት ተከታዮች እንደሆኑ ይታወቅ ይገባል ነው ያለው። በመከና ሰላም በደረሰው ጥቃት የሞቱት በዛሬው ዕለት ቀብራቸው መፈጸሙ ነው የተወቀው። መንግስት በተደጋጋሚ ጊዜያቶች በተለይም በአማራ ክልል የሚገኙትን የሃይማኖት ተቋማቶች ምዕመናን ጭምር ለማጋጨት እያደረገ ያለው ጥረት የማይሳካ እንደሆነም ፋኖቹ ገልጠዋል። ያገዛዙ 101ኛ አየር ወለድ ኮማንዶ ክፍለ ጦር በፋኖች የደፈጣ ውጊያ እርምጃ ተወሰደባቸው። በእዙ ልዩ ኦፕሬሽን ቲም የተሰራው በፋኖች ያለውን የወታደራዊ ብቃት አመላካች ነውም ተብሏል። በሁለት መኪና ተጭኖ ሲጓዝ የነበረው ነው የአገዛዙ አንድ መቶ አንደኛ የአየር ወለደ ኮማንዶ ክፍለ ጦር ላይ በተሰራው የደፈጣ ጥቃት ታላቅ ድል ማስመዝገቡን በቀጠናው የሚገኘው የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር አስታውቋል። በዛሬው ዕለት ነው ከረፋዱ ሶስት ሰዓት ላይ ከምዕራብ ቤት ቀጠና የብልጽግናውን በራስ ጠባቂ ሰራዊት መነሻውን አለም ከተማ በማድረግ ወደ ኮላሽ ቀበሌ በመኪና ሲንቀሳቀስ በነበረው ልዩ ስሙ ዋሪኝ ጥግ አበርጀት ወንዝ በተባለ ቦታ ላይ ነው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በመራቤት ቤቴ ቀጠና ከተሰማራው የእዝ ልዩ ኦፕሬሽን ቲም በሰሩት ድንቅ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ጉዳት ማድረሱን የአፄ ዳዊት ክፍለ ጦር የህዝብ ግንኙነት ገልጦልናል። ሰሞኑን ወልደያን ጨምሮ በሰሜን ወሎ ዞን በተደረገ ውጊያ ለደረሰው ሽንፈትና ኪሳራ ተጠያቂ ናቸው የተባሉ ሀያ ስምንት የሰሜን ምስራቅ እዝ ከፍተኛ መካከለኛ፣ እንዲሁም የበታች ወታደራዊ አመራሮች ተረሸኑ። ደረቅ እርምጃ ከተወሰደባቸው መካከል አብዛኞቹ የአማራ ተወላጆች እንደሆኑም ነው የተገለጸው። ከአመራሮቹ በተጨማሪ የፋኑን ጥቃት መመከት የሚቻለው የውጊያ ንድፍ አውጥታችኋል፣ አላዋጋችሁም የተባሉ አዋጊዎች እንደሚገኙበትም ነው የተገለጸው። የመከላከያን ምሽግ ሁሉ እየደረማመሱ በድል ላይ ድል እየተቀናጁ የቀጠሉት የፋኖ አባላቶች ያስጨነቀው የመንግስት ኃይል በተለይም በመከላከያ በኩል ከአቅማቸው በላይ የተወሰደባቸውን እርምጃ ግምት ውስጥ ማስገባት ተስኖት እናንተ ናቸው ይህንን የፈጸማችሁት ያስፈጸማችሁት ሲል ነገለጸው። እጅግ ከፍተኛ ቁጥር ያለውን የመከላከያ ኃይል እንዲማረክም ምክንያት ሆናችኋል ያላቸውን አመራሮች ነው እርምጃ የወሰደባቸው። በሚያሳዝን ሁኔታ የተረሸኑት በተለይም የተጠጣቸውን ኃላፊነት በአግባቡ ሲወጡ እንደነበረ ቢታወቅም፣ ግን ለዚህ ሽንፈት የዳረጋችሁት መከላከያውንም እዚህ ውስጥ የከተታችሁት እናንተ ናችሁ በሚል ነው እርምጃ የወሰደባቸው መሆኑ የተገለጸው። ሰሜን ምዕራብ እዝ በሰሞኑ ውጊያ ሙትና ምርኮኛ ከመሆኑ የተረፉ ወታደሮችንም ሰብስቦ የስነ ልቦና የአቅም ግንባታ ስልጠና እየሰጠ መሆኑ ነው የታወቀውም። ስልጠናው እየተሰጠ የሚገኘው በወልዲያ ከተማ ሲሆን በመከላከያ ተቋም መምሪያ የመጡ የስነ ልቦና አማካሪዎችና ሌሎች ወታደራዊ አመራሮች ስልጠናው እየተሰጠ እንዳለም ነው የተገለጸው። በስልጠናውም ፋኖ ብቻውን አልመታችሁም፣ የሻቢያ ጦር አግዞት ነው እንጂ ብቻውን ቢሆን በዚህ ልክ አጠቃችሁም ነበር። የእናንተን ጀግንነት እናውቃለን፣ ጥቃቱን ለመከላከል የቻላችሁት ሁሉ አድርጋችኋል፣ ኮርተንባችኋል። ፋኖ አስርጎ ያስገባቸው አመራሮች ናቸው ለጥቃት ያጋለጧችሁ፣ ተለይተው እርምጃ ተወስዶባቸዋል በሚል ለወታደሮቹ በተደጋጋሚ ሲነገር እንደነበረ ከውስጥ የወጡት መረጃዎች ጠቁመዋል በስልጠናቸውም ወቅት ከሰራዊቱ መካከል አንዳንዶቹ ጥቃት የሰነዘሩብንን ፋኖች እናውቃቸዋለን ሌላ ኃይል ተጨምሯል በሚል ራሳችንን ማሞኘት አንፈልግም ከዚህ ይልቅ መንግስት ለችግሩ ፖለቲካዊ መፍትሄ ያስቀምጥ በሚል በመናገራቸው ከስብሰባ አዳራሽ እንዲወጡ ተደርገው የተወሰዱበት አልታወቀም ያሉት ወታደራዊ ምንጮች አሁንም የመከላከያን መፍረስና መፈረካከስ በፋኖች እየደረሰበት ያለውን ጥቃት መመከት ያቃተው የመንግስት ኃይል ዛሬም የተጭበረበሩ መረጃዎችን ቢያቀብልም ወታደሮቹ ሊያዳምጡት አለመቻላቸው ነው። ከውስጥ የወጡት መረጃዎች የሚያረጋግጡት በየቀኑ ከእስር ቤት ከአምስት በላይ አስከሬኖች እንደሚወጡ ተጋለጠ። የኢሬቻን ድምቀት ታደበዝዛላችሁ ተብለው በርካቶቹ ታፍሰው መታሰራቸው ነው የተገለጸው የሬቻን በዓል ታበላሻላችሁ በሚል ነው የግፍ መፈጸመ የሆነውን የቃሊቲ ማጎሪያ መጋዘን ሄደው ካልተመለከቱ ስለ ሰብአዊነት አፋቸውን ሞልተው ለመናገር ማፈር አለባቸው ነው ያለው የመረጃ ምንጩ። ባለፉት ሁለት ሳምንት ብቻ ከአዲስ አበባ ከተማ ታፍሰው የተወሰዱ ከአስር ሺህ በላይ ወጣቶች በቃሊቲ ዋልማት ጀርባ በአንድ ትልቅ መጋዘን ውስጥ ታስረው ይገኛሉ ነው ያለውም በማጎሪያ መጋዘኑ ተስቦ በሽታ ተቀስቅሷል። በዚህ ምክንያት በየቀኑ ከአምስት በላይ የሚደርሱ ሰዎች ህይወታቸው እያለፈ መሆኑ ነው የአይን እማኞች ያረጋገጡት። የማጎሪያ መጋዘን ኃላፊው ኮማንደር ድሪባ በተቀሰቀሰው ወረርሽኝ ምክንያት በየቀኑ ሰዎች እየሞቱ መሆናቸውን ለማረሚያ ቤት ኮሚሽን ሪፖርት ማድረጋቸውንም መረጃ ምንጮቻችን ጠቁመዋል። ከመስከረም የመጀመሪያው ሳምንት ጀምሮ በአዲስ አበባ ከተማ ገጽታ ታበላሻላችሁ የተባሉ ናቸው የሬቻን ድምቀት ታደበዝዛላችሁ ኮሪደር ልማት ምልከታ ታጎድፋላችሁ በሚል የታፈሱ የጎዳና ተዳሪዎች በቃሊቲ ውሃ ልማት ጀርባ ሰራተኛ ማህበራዊ ጉዳይ ሚኒስቴር መጋዘን ውስጥ ለከፋ ኢሰብኣዊ አያያዝ ተዳርገው ህይወታቸው እያለፈ መሆኑ የተጋለጠው መጋዘኑ ሞልቶ ተጨማሪ ሸራ ተዘርግቷል። ሁሉም በእስረኞች ሞልተዋል። የጠጠር መጣያ የለም፣ ምግብም የለም ነው የተባለው። በቂ ውሃ የለም፣ በቂ ውሃ የለም፣ ሕክምና የለም። ታሳሪዎቹ እየሞቱ ነው። በቀን አንድ ደረቅ ዳቦ እንኳን አይቀርብም ነው የተባለው። ዳቦ ሲመጣ ሸራ ውስጥ ያሉት ቀድሞ ስለሚወስዱ ወደ ውስጥ ያሉት አይደርሳቸውም ያሉት የመረጃ ምንጮቻችን። በዚህ ምክንያት ከሶስት ቀናት በላይ ዳቦ ሳያገኙ እንደሚቆዩም ነው የአይን ማኞቹ ያረጋገጡት። አብይ አህመድ የከተማ ውበት ታበላሻላችሁ በሚል እያሳፈሰ የሚያስራቸው አሁንም ወላጆቻቸው የት እንዳሉ እንኳን የማያውቁ በርካታ ኢትዮጵያኖች ህይወታቸውን እያጡ መሆኑ ነው የተገለጸው። ጉዳዩ የሚመለከተው አካል በዚህ በተጠቀሰው ቦታ ሄዶ እንዲያጣራ እንዲጠይቃቸውም ካሉበት ስቃይና መከራ እንዲያወጣቸውንም የደረሱልን ጥሪያቸውንም አቅርበዋል። ፋኖ ነው የህዝብ ንቅናቄ መድረክ አዘጋጀ። ህዝቡን እያወያየ እንዳለም ነው የተገለጸው። የወቅቱ ትግል በሚመጥን መልኩና አሁን ላይ ትግሉ ያለበትን ቁመና ግንዛቤ በማስጨበጥ ስራ መስራቱንም ገልጧል። ህዝባችን ለገጠመው የህልውና አደጋ በየቀበሌው፣ በየሰፈሩ በየበድር በሰንበቴው ያሉ ችግሮች እየፈታ የመፍትሄ ሀሳቦችን እያስቀመጠ የሚፈልገውን መሪም እየመረጠ ራሱን በሰላም እያስተዳደረ ትግሉንም ያለመታከት በፍቅር እየደገፈ እንደሚገኝ ነው የተገለጸው የዘጠነኛ ክፍለ ጦር አመራሮች የሶማ ብርጌድ አመራሮች በተገኙበት ነው የህዝብ ንቅናቄ መድረጉ የተፈጠረው። የአማራ ትግል እንዴት ተጀመረ? ትግሉ ያለበት ቁመና ምን ይመስላል? ከህዝቡ ውስጥ ምን ይጠበቃል? በህዝቡና በፋኖ መካከል ያሉ ግንኙነቶች እንዴት ሊቀጥሉ ይችላሉ? አስተዳደራዊ ችግሮቹ እንዴት ይፈቱ? የጎበዝ አለቆች የስራ ግምገማ፣ በየቀበሌው ካሉ ታጣቂዎች ምን ይጠበቃልና መሰል ጉዳዮችን በማንሳት ሰፊ ውይይት የተደረገ ሲሆን የቀጣይ መፍትሄ ሀሳቦችንም በማስቀመጥ በአፋጣኝ የኑሮ ውድነቱን የአባባሱ ነገሮችን ማስተካከልና የጦር መሳሪያ ያለው ማንኛውም አማራ በሻለቃ መዋቅር ተካቶ የቀበሌውን ሰላም እንዲጠብቅ በግዳይ ሰዓት ሁሉም ሰው አውቆ በፍቃዱ እንዲያግዝ ሁሉም ተስማምቶ በሙሉ ድምፅ ወስኗል። ለአዋሳ ከተማ አዲስ ከንቲባ ተሾመ። የሲዳማ ክልል እንስሳት ቢሮ ኃላፊ የነበሩት አቶ ተክሌ ጃምቦ የሐዋሳ ከተማ ከንቲባ ሆነው ተሾመዋል። የክልሉ መንግስት በከተማው በተንሰራፈው የመሬት ወረራና ብልሹ አሰራር ምክንያት ነው ከስልጣናቸው የተነሱት አቶ መኩሪያ መርሻ ቦታ ላይ አዲስ ከንቲባ የሾመው። በሌላም በኩል የስዳማ ክልል መንግስት የካቢኔ አባላት ሽግሽግና ምደባም አድርጓል። የስዳማ ክልል መንግስት የካቢኔ አካላት ሽግሽግ እና ምደባ ማድረጉ ነው የክልሉ ኮሚኒኬሽን ቢሮ አሳወቀው። የክልሉ መንግስት ባደረገው ሽግሽግ እና ምደባ መሰረት አንደኛ አቶ አሰፋ ፏና የእንስሳት ሀብት ልማት ቢሮ ኃላፊ፣ ሁለተኛ አቶ ጎሳይ ጎዳና የመንገድ ልማት የትራንስፖርት ቢሮ ኃላፊ፣ ሶስተኛ ዶክተር ዮሐንስ ዮና የፕላንና ልማት ቢሮ ኃላፊ፣ አተኛ አቶ መንግስቱ ማቴዎስ የፐብሊክ ሰርቪስ የሰው ኃይል ልማት ቢሮ ኃላፊ አምስተኛ አቶ ብሪክ ሰለሞን የከተማ ልማት እና መሰረተ ልማት ቢሮ ኃላፊ አድርጎ ሾሟቸዋል። የአውሮፓ ዲሞክራሲ እየተሽመደመደ ነው ተባለ። የአውሮፓ ዲሞክራሲ አደጋ ላይ ነው ሲሉ የጀርመኑ ቻንስለር እና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ተናገሩ። አውሮፓ በጉልበተኞችና አጣማሪዎች የጥቃት ኢላማ ውስጥ በመግባቴ ዓለም እንደ ቀዝቃዛው ጦርነት ለመሆን ጫፍ ላይ ደርሳለች ሲሉ ነው የጀርመኑ ሜርዝ ያሳሰቡት። ጀርመን ዳግም የተዋሀደችበትን 35ኛ ዓመት አስመልክቶ ከማክሮን ጋር ንግግር ያደረጉት ሜርዝ ኢኮኖሚያዊ፣ ፖለቲካዊ ለውጥ በአለማ የመጣ ስለሆነ አውሮፓ ጠንክሮ ለመውጣት በጋራ መቆም አለበትም ሲሉ ገልጠዋል። አዳዲስና ገልገላን አምባገነኖች አውሮፓ ላይ በጋራ ተነስተዋል፣ እኛም በጋራ ካልቆምን ስጋት ነው ሲሉ ነው ያስጠነቀቁት ሜርዝ። የሜርዝን ንግግር ተከትሎ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በተጨማሪ ከተለያየ ግንባር የሚመጣ ጥቃት የአውሮፓን ዲሞክራሲ እያሽመደመደ ነው ሲሉ ነው የተናገሩት። እስራኤል የጋዛን ወረራ እንዲቆም ትእዛዝ ሰጠች። ሐማስ የትራምፕን የሰላም እቅድም ተቀበለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ባለ 20 ነጥብ የሰላም እቅዱን እስከ ነገ እሁድ እንዲቀበል ማስጠንቀቃቸውን ተከትሎ ነው ቡድኑ ትናንትና አርብ የሰላም እቅዶ እንደሚቀበልና ታጋጆቹንም እንደሚለቅ ያሳውቀው። ሐማስ የሰላም እቅዱን እንደሚቀበል ባስታወቀ በሰዓታት ውስጥም ነው ትራምፕ እስራኤል ጋዛን መደብደብ እንድታቆም ያሳሰቡት። እስራኤል የጋዛ ወረራ እንዲቆም ያዘዘች ሲሆን የእስራኤል መከላከያም በጋዛ የመከላከል እርምጃ ብቻ እንደሚያከናውንም ገልጠዋል። በመጨረሻ ኢትዮጵያ ግብፅን በሱዳን የተከተለው ጎርፍ ከህዳሴ ግድቡ ጋር በማያያዝ ያቀረበችውን ውንጀላ ውድቅ አደረገች። ኢትዮጵያ ግብፅ በሱዳን የተከሰተውን ጎርፍ ከታላቁ የህዳሴ ግድብ ጋር በማያያዝ ያቀረበችውን ውንጀላ መሰረተ ቢስ ስትል ነው ውድቅ ያደረገችው። ግብፅ ከሰሞኑ በውሃ እና በመስኖ ሚኒስትሯ በኩል ባወጣቸው መግለጫ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ የአስተዳደር ችግር የተፈጠረ ነው የሚል ውንጀላ አቅርባ እንደነበረው የሚዘነጋ አደለም። ክሱን ተከትሎ ነው የኢትዮጵያ የውሃና ኤነርጂ ሚኒስትር ባወጣው መግለጫ የግብፅን ሰሞነኛ ውንጀላ መሰረተ ቢስና ከእውነታ ጋር የሚጣረስ ብሎታል። ከታላቁ የኢትዮጵያ ህዳሴ ግድብና ከአባይ ወንዝ ጋር በተያያዘ የግብፅ ተቋም የሚያወጣቸው መግለጫዎች ውስጥ ሀሰት ዋና ማጠንጠኛቸው ሆኗል ያለው የሚኒስትሩ መግለጫ ይህን ለረጅም ጊዜ የቆየ ግብፅ አዝማሚያ የቅርብ ጊዜ መግለጫ ደግሞ ከሰሞኑ ሀገሪቱ ውሃ እና መስኖ ሚኒስትሯ በኩል ያወጣችው በሀሰትና በእርስ በርስ በሚቀረሩ መረጃዎች ላይ የተሞላ ነው ሲል ገልጧል። ክባንት መልካቾቻችን እና አድማጮቻችን ያቀረብኩላችሁ የዘውዱ ሾው ዜናዎችን እዚህ መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛለን። ዜናዎቹም በማቅረብ እስካሁን ከእናንተ ጋር ቆይታ ያደረኩትን የዘውዱ መንግስት የነበርኩ ሰላም፣ ጤና አስጥልኝ።